ጤና ስጥልን ወደ ዘመንና ቴክኖሎጂ ፕሮግራም። ተመልካቾቻችን እየተዝናናችሁ ቁም ነገርን የምታገኙበት ዘመንና ቴክኖሎጂ ሳምንታዊ ፕሮግራም ተጀምሯል። አብራችን ቆዩ። ከቀናት በፊት የአርበኞች ቀን በተለያዩ ደማቅ ስነስርዓቶች መከበሩ የሁላችንም ትውስታ ነው። እኛም በዛሬው የመጀመሪያ ዝግጅታችን ዓመታትን ወደኋላ መለስ ብለን በወቅቱ የነበረው የቴሌኮም አገልግሎት ለአርበኞች ትግል ምን አስተዋጽኦ እንደነበረውና ሀገራችን በዘርፉ ያደረገቻቸው ጉዞዎች ምን ይመስሉ እንደነበር ልናስቃኛችሁ ወደናል። ወደ ዝግጅቱ ንለፍ። በኢትዮጵያ ታሪክ የስልክ አገልግሎት ከተጀመረ በጣም ቆየት ብሏል። ከ1886 ጀምሮ ተቋቋመ የሚባለው ከ1886 እስከ ዳግሚያ የጣሊያን ወረራ ባሉት አመታት እንግዲህ በርካታ የቴሌኮሙኒኬሽን ስራዎች ተሰርተዋል። ለምሳሌ በአዲስ አበባ ሁለት ማኑዋል ማዞሪያዎች አጠቃላይ አቅማቸው ሁለት መቶ ደንበኞችን ማስተናገድ የሚችሉ ማኑዋል ማዞሪያዎች አዲስ አበባ ውስጥ ይገኙ ነበር። እንዲሁም በሌሎች ከተሞች ለምሳሌ በድሬዳዋና አነስተኛ ከተሞች ደግሞ በእጅ የሚሰሩ ወይም ማኑዋል የምንላቸው ማዞሪያዎች ተተክለው አገልግሎት ይሰጥ ነበር። አብዛኛው የቴሌኮም መሰረተ ልማቱም በረዥም ርቀት የመዳብ ሽቦ በየሀገሩ ተዘርግቶ ነበር ግንኙነት ይካሄድ የነበረው። የቴሌፎን እና የቴሌግራፍ አገልግሎት በዚህ መንገድ ኢትዮጵያ ውስጥ አገልግሎት ይሰጥ ነበር። እስከ ጣሊያን ወረራ ዘመን ድረስ ማለት ነው። ፋሽ ጣሊያን ወረራ በፊት በነበሩት ጥቂት ዓመታት በቴሌኮም ዘርፉ ተሰራ የተባለው ትልቁ ስራ ኢትዮጵያ ለመጀመሪያ ጊዜ ከሬዲዮ መገናኛ አውታር ጋር የተዋወቀችበት ዘመን ነበር። ሐምሌ 14 1923 ዓ.ም ለመጀመሪያ ጊዜ ንጉሰ ነገስቱ ቀዳማዊ ኃይለ ስላሴ የንፋስ ስልክ የሬዲዮ ጣቢያን የመሰረት ድንጋይ አስቀመጡ። ከዛ ዘመን ጀምሮ እንግዲህ የሬዲዮ ጣቢያ ግንባታው በመካሄድ ላይ ነበር። እንግዲህ ያ ዘመን ደግሞ ከጣሊያን ጋር የነበረውን የዲፕሎማሲ ግንኙነት እየሻከረ የሄደበት ምናልባትም ጣሊያን ኢትዮጵያን ልትወር ትችላለች የሚል ስጋትም ስለነበር እንደዚህ አይነት ኮሚኒኬሽን ወይም የመገናኛ ዘዴዎች አስፈላጊ ስለነበሩ አስቀድሞ ኮሚኒኬሽኑ የማዘጋጀት ስራ ነው የተሰራ። በተጨማሪም ደግሞ ከውጩ ዓለም ጋር ለመገናኘት ሰፊ ዲፕሎማሲ ያስፈልግ ስለነበር በሌሎች የትራንስፖርት እና የመገናኛ ዘዴዎች ከሌሎች ዓለም ጋር ለመገናኘት ጊዜ ይፈጃል። ለምሳሌ በባቡር፣ በመርከብ፣ በአውሮፕላንም ረዥም ጊዜ የሚወስድ ነው ግንኙነቱ። ስለዚህ የዘመናዊ የቴሌኮሚኒኬሽን አገልግሎት ማቋቋም ግንኙነትን በጣም ያሳልጣል እና እንግዲህ ለዘመናት ኢትዮጵያ የነበራት የመዳብ ሽቦ ግንኙነት ነው። ያ የመዳብ ሽቦ ደግሞ ከጅቡቲ አልፎ የሚሻገር አይደለም ወይም ደግሞ ከኢትዮጵያ በአስመራ በኩል አድርጎ እስከ ምጽዋ የተዘረጋው ደግሞ ምጽዋ ላይም ይቆማል ማለት ነው። ሬዲዮ ጣቢያውም የሚያቋቁ ሲሰራ የነበረው ኩባንያ የጣሊያን ኩባንያ ነበር። አለንሳንዶ የሚባል ኩባንያ ነበር። እንግዲህ ከጣሊያኖች ጋር የነበረው ዲፕሎማሲ እየሻከረ ሲሄድ ሬዲዮ ጣቢያውንም ኦፕሬት እንዲያደርግ አልፈለገም የኢትዮጵያ መንግስት። ስለ የርክክቡን አዘገየ። ለዚህ ደግሞ እንደ አማራጭ የኢትዮጵያ መንግስት የወሰደው እርምጃ ምንድን ነው? ሌላ ጊዜያዊ ሬዲዮ ጣቢያ ማቋቋም ነበር። ከንፋስ ስልክ የሬዲዮ ጣቢያ ጎን ለጎን ማለት ነው። ይህ ሬዲዮ ጣቢያ በፒያሳ በቀድሞው የፖስታ ቴሌግራፍና ቴሌፎን ዋና መስሪያ ቤት ጀርባ ወይም ደግሞ ጣይቱ ሆቴል ፊት ለፊት አካባቢ አንድ ጊዜያዊ የሬዲዮ ጣቢያ አነስተኛ አቅም ያለው ተቋቋመ። እዛው ደግሞ ፒያሳ በሚገኘው የተቋሙ ዋና መስሪያ ቤት ውስጥ የሬዲዮ ግንኙነቱ ተጀመረ ማለት ነው። የመጀመሪያው ግንኙነት እንግዲህ በሬዲዮ አማካኝነት ከውጭ ሀገር ሀገራት ጋር በቴሌግራፍ መገናኘት ማለት ነው። ከካይሮ፣ ከለንደን፣ ከፈረንሳይ ከሌሎችም ከኤደን ጋር መጀመሪያ በቴሌግራፍ በሬዲዮ አማካኝነት ግንኙነት ተጀመረ። ስለዚህ የሬዲዮ መጀመር ለኢትዮጵያ ዲፕሎማሲ ለኢትዮጵያ የውጭ ግንኙነት በጣም ሚና ነበረው። ከዚህ ሬዲዮ ጣቢያ መቋቋም ቀጥሎ ደግሞ በሀገር ውስጥ ደግሞ ሌሎች የሬዲዮ ጣቢያዎችም እንግዲህ ነፋስ ስልኩ እየተሰራ ነው። ፒያሳ ላይ ጊዜያዊ ሬዲዮ ጣቢያ ተቋቋመ። ሌሎች ከተሞች ላይ ደግሞ ሬዲዮ ጣቢያ ያስፈልግ ስለነበር ሀረር ላይ አንድ ባለ አምስት መቶ ዋት ሌላ የሬዲዮ ጣቢያ ተቋቋመ። እንደዚሁም ደብረ ማርቆስ ላይ ሌላ ተጨማሪ በሌሎችም ቦታዎች ጎባ፣ ጎሬ አነስተኛ የሬዲዮ ጣቢያዎችንም በሀገር ውስጥ ደግሞ ማቋቋም ተፈለገ። ጦርነቱ በጣም እየተቃረበ ሲመጣ ደግሞ ኮሚኒኬሽን በጣም አስፈላጊ ስለነበር በተለይ ሬዲዮ ተንቀሳቃሽ የሬዲዮ መገናኛ መሳሪያዎች በሌሎች አካባቢዎች በተለይ ደግሞ ጦርነቱ ሊካሄድባቸው ይችላል ተብሎ በተገመቱት በምስራቅ ግንባር ዛሬ ኢትዮጵያ ሶማሌ በምንለው አካባቢ እና በሰሜኑ ግንባር በትግራይ አካባቢ እንዲሁም በሌሎች አካባቢዎች ተንቀሳቃሽ የሬዲዮ ጣቢያዎች በሰዎች እንዲሁም በበቅሎ፣ በፈረስ እና በተሽከርካሪ እየተጫነ ከቦታ ቦታ የሚንቀሳቀሱ አነስተኛ የሚተከሉ ሳይሆን አነስተኛ የሬዲዮ ጣቢያዎች በዚህ መንገድ በሀገራችን የሬዲዮ አገልግሎት ተጀመረ ማለት ነው። ጦርነቱ ዋናው ወረራ ጣሊያን ከመጀመሯ አስቀድሞ ነሐሴ 1927 ዓ ም እስከ ጳጉሜ ባለው ውስጥ የሙከራ ስርጭት ካደረገ በኋላ ለመጀመሪያ ጊዜ ንጉሰ ነገስቱ ቀዳማዊ ኃይለ ሥላሴ ጳጉሜ 6 1927 ዓ ም ብሮድካስት አደረጉ፣ ለዓለም ህብረተሰብ ወረራውን እንዲያስቆምላቸው ተማጸኑ። እርሳቸውን ተከትሎም ባለቤታቸው እቴጌ መነን እንዲሁም ልጆቻቸው ልዑሉና ልዕልቷ በተከታታይ የሬዲዮ መልእክቶችን አስተላለፉ። እንግዲህ የኢትዮጵያ ብሮድካስት ታሪክን ጀመረ የሚባለው ከጳጉሜ 6 1927 ዓ ም ጀምሮ ነው ከጣሊያን ወረራ ጋር ተያይዞ ያለ ታሪክ ነው። በጦርነቱ ውስጥ የነበረው የቴሌኮም መሰረተ ልማቶች ምን ይመስሉ እንደነበር የተለያየ የታሪክ ጸሐፊዎች በተለያየ አግባብ ጽፈውታል። በተቋማችን ቴሌኮም ውስጥም ቀደም ሲል የነበሩ አንዳንድ ህትመቶች እንደሚገልጹልን ሰፊ ሚና ነበረው። እንግዲህ ጦርነት አንዱ ከሚፈልገው ሪሶርስ አንዱ የኮሚኒኬሽን ወይም የመገናኛ መሳሪያ። እዚህ ላይ የምንረዳው አንድ ኮሚኒኬሽኑ ሰፊ ግልጋሎት ነበር ማለት ነው። ንጉሠ ነገሥቱ ምንም እንኳ ከአዲስ አበባ ወጥተው ወደ ግንባር ቢዘምቱም ስቲል ግንባር ላይ ሆነው ሀገር ያስተዳድሩበት ነበር ማለት ይቻላል። አንዱ ሚናው እንግዲህ የቴሌኮሙኒኬሽን ሚና ለእንደዚህ አይነት አገልግሎቶች ይውላል ማለት ነው። የሞርስ ኮድን በዘመኑ የነበረው የሞርስ ኮድ በተለምዶ ቴሌግራፍ አጫጭር መልእክቶች ነው የሚላኩ ይባላል። ግን እስቲል በሞርስ ኮድ እንኳ ሰፊ ዶክመንቶች እንደዚህ አይነት የሰላም ስምምነት የመሰሉ ዶክመንቶችን፣ የጂኦግራፊ ኮኦርዲኔሽኖችን ሁሉ የሚገልጽ መረጃ በቴሌግራፍ ሁሉ በዛ ዘመን መለዋወጥ ይቻል ነበር የሚል ነገር ያሳያል። ተቋሙ ሰራተኞች የነበራቸው አስተዋጽኦ እጅግ በጣም ከፍተኛ ነበር። ዋናው በሙያቸው የሰጡት አገልግሎት ነው። በጣሊያን ወረራ ዘመን እንግዲህ የነበራቸው ዋናው ሚና የቴሌኮም አገልግሎቱ እንዳይቋረጥ ማድረግ ነው። ሁለተኛ ደግሞ በተሰማሩባቸው የጦር ግንባሮች አርበኞች በተሰማሩባቸው የጦር ግንባሮች የቴሌፎን ኦፕሬተር በተለይም የሬዲዮ ኦፕሬተር ሆነው ከወታደራዊ ክፍሉ ጋር ሲቪሎችም አብረው እንዲሰለጡ ተደርጓል። እንግዲህ በነፋስ ስልክ ሬዲዮ ጣቢያ ሶስት ዙር ስልጠናዎች ተካሂደዋል። የመጀመሪያዎቹ ሲቪል ኦፕሬተሮች ናቸው ቴሌግራፍና ቴሌፎን አገልግሎት የሚሰጡ ሶስተኛው ዙር ሰልጣኞች ደግሞ ሲቪሎችና ከጦር ሰራዊቱ የተውጣጡ እጩ መኮንኖች በጋራ ሆነው ነው ስልጠና ያካሄዱ። ከነዛ እጩ መኮንኖች መካከል ለምሳሌ ትልቅ ደረጃ በኋላ ላይ የደረሱ በጀነራል ማዕረግነት ከሚጠቀሱ ሰዎች መካከል በመከላከያ ውስጥ ስመጥር የነበሩት ጀነራል መርድ መንገሻ አንዱ ናቸው። ሌሎች ባለአባቶችም እዛ ስልጠና ውስጥ የተካፈሉ ነበሩ። ጦርነቱ ያው በጣሊያን አሸናፊነት ነው የተጠናቀቀው። ጣሊያኖቹ አዲስ አበባን መጨረሻ ላይ ተቆጣጠሩ፣ የተለያየ ከተሞችንም እንደዚሁ ተቆጣጠሩ። አርበኞችም በዶር በጫካ ሁነው ከጣሊያኖች ጋር ፍልሚያን ያደረጉታል። ታሪኩ የሚገልጸው የሚያስረዳው ይሄ ነው። እንግዲህ ይሄ የጦርነት ታሪክ እንደመሆኑ መጠን ጦርነት ደግሞ የሚያስከትለው አንዱ ችግር ምንድን ነው? ጥፋትን ነው። ስለዚህ ያስከተለው የጣሊያን ወረራ ምንድነው፣ በቴሌኮም መሰረተ ልማት ላይ ከፍተኛ ውድመት ነው ያደረሰው። አንደኛ በየሀገሩ ተዘርግቶ የነበረው የረዥም ርቀት የመዳብ ሽቦ በጣሊያኖችም ሆነ በአርበኞች ተበጣጥሷል። ጣሊያኖች ሲያሸንፉ፣ አርበኞቹ ደግሞ እንዳይጠቀሙበትም በማድረግ ጣሊያን ደግሞ አስቀድሞ ሆን ብሎን በመውደም ኢትዮጵያ እንዳትጠቀምበት በማድረግ ከወደሙት ውስጥ አንዱ እሱ ነው። ሁለተኛው እና ቁልፉ የወደመው ለምሳሌ ጣሊያን አዲስ አበባን ከመቆጣጠሩ በፊት አስቀድሞ የንፋስ ስልክ ሬዲዮ ጣቢያን አስቀድሞ በአውሮፕላን ድብደባ ፈጽሞበታል። ሁለተኛው እሱ ነው። ሶስተኛው ደግሞ አዲስ አበባ ውስጥ በተፈጠረ ግርግር ገና ጣሊያኖች እየገቡ ባሉበት ሰዓት ላይ ከፍተኛ ግርግር እና ሁከት ተፈጥሮ ነበር ና በዚህ መካከል መሀል አዲስ አበባ አራዳ ፒያሳ የምንለው አካባቢ ከፍተኛ ውድመት ዘረፋ ና ቃጠሎ ተፈጽሟል። ከነዚህ ውስጥ ከወደመው ከወደሙት ንብረቶች መካከል አንዱና ዋናው የቀድሞው የፖስታ ቴሌግራፍና ቴሌፎን ዋና መስሪያ ቤት ህንፃ ነው። ያ ታሪካዊ ህንፃ እንግዲህ በውስጡ ሀገሪቱ ከውጭ ሀገርና ከሀገር ውስጥ የምትገናኝበት ቁልፍ የመገናኛ አውታር የነበረበት የበቴሌኮም ታሪክም የመጀመሪያው የቢዝነስ ሴንተር ተብሎ ይጠቀስ የነበረ ህንፃ ነው። ታሪካዊ ህንፃ ነው። እንግዲህ ጦርነቱ ካወደመው የመሰረተ ልማት አኳያ ከጦርነቱ በፊት አንድ መቶ ሰባ ያህል የሀገራችን ከተሞችና የገጠር አካባቢዎች የቴሌፎንና ቴሌግራፍ አገልግሎት ተጠቃሚ ነበሩ ልክ ከጣሊያን ወረራ በኋላ ግን የተረፉት ወይም ጣሊያን ተሸንፎ እንደገና ከሀገር ሲወጣ ግን የተረፉት 96 ጣቢያዎች ናቸው ይሄ ማለት ምን ማለት ነው በመሃል ጣሊያን ደግሞ ለራሱ አገልግሎት ሲል የዘረጋቸው የቴሌኮም አገልግሎቶችም ነበሩ እነሱም ጨምረው አብረው ወድመው ከመቶ ሰባ ወደ 96 ነው ከተሞች ብቻ አገልግሎት መስጠት የተቻለው ከነፃነት በኋላ ማለት ነው ስለዚህ ጦርነቱ እጅግ በጣም አውዳሚ uh, ነበር። ኢትዮ ቴሌኮም ለደንበኞቹ ከሚያቀርባቸው በርካታ አገልግሎቶች ውስጥ የሮሚንግ አገልግሎት አንዱ ነው። የሮሚንግ አገልግሎት ደንበኞች በተለያየ ምክንያት ከሀገር በሚወጡበት ጊዜ የሚጠቀሙበትን ስልክ ከራሳቸው ጋር ይዘው በመሄድ የድምፅ የአጭር መልእክትና ሌሎችም አገልግሎቶች በሚጠቀሙበት ስልክ እንዲያገኙ የሚያስችል አገልግሎት ሲሆን፣ ተጠቃሚዎች ግንኙነታቸው እንዳይቋረጥ ያስችላል። ቀጣዩ ዝግጅታችን በዚህ ርዕሰ ጉዳይ ላይ የባለሙያ ማብራሪያ ያቀርባል። ሮሚንግ ማለት የቴሌኮም አገልግሎት ሰጪ ተቋማት በራሳቸው ኔትወርክ ላይ አገልግሎት እንደሚሰጡ ይታወቃል። ነገር ግን ከዛ ባለፈ ተጠቃሚዎች ወይ ደግሞ ደንበኞች ወደ ተለያየ የዓለማችን ክፍል እንቅስቃሴ በሚያደርጉበት ጊዜ የሄዱበት ቦታ ላይ አገልግሎቱን ማግኘት እንዲችሉ እነዛ የሚሄዱባቸው አገሮች ላይ ከሚኖሩ የተለያዩ አገልግሎት ሰጪ የቴሌኮም አገልግሎት ሰጪ ተቋማት ጋር የሁለትዮሽ ውሎችን በማሰር በቀላሉ እዛም አገልግሎት ማግኘት የሚችሉበትን የያዙትን ቁጥር ተጠቅመው አገልግሎት ማግኘት የሚችሉበትን እድል መፍጠር ነው። ደንበኞች አሁን እዚህ ሲጠቀሙት ያለውን ቁጥር በቀላሉ እንደያዙት እዛም ላይ መጠቀም ያስችላቸዋል፣ የሮሚንግ አገልግሎት ካለ። ካልሆነ ምንድን ነው የሚሆነው? የሄዱበት ሀገር ላይ አዲስ ሲም ለማውጣት ያን ለማግኘት ደግሞ የሚፈለጉ ቅድመ ሁኔታዎችን እንደዚሁም ደግሞ ምናልባት አገልግሎቱ የሚያገኙባቸውን ሾፖችን ለማግኘት ብዙ ድካሞች ይኖራሉ። ዚ እነዚህ ነገሮች ሳይኖሩ በቀላሉ የሄዱበት ሀገር ላይ እጃቸው ላይ ያለውን ስልክ ተጠቅመው የቴሌኮም አገልግሎትን ተጠቃሚ መሆን ይችላሉ ማለት ነው። ደንበኞች ይህን አገልግሎት ያው ሲጠቀሙ በዋነኝነት የመጀመሪያው ሌላ ሲም ፍለጋ ሳይኬድ እጃቸው ላይ ያለውን ሲም መጠቀም መቻል ነው። እዚያ ላይ ግን ያው ሁለት ነገሮችን በመሰረታዊነት ማየት እንችላለን። አንደኛ ያው እነዚህ የሚሄዱ ሰዎች ብዙ ጊዜ ምናልባት ትልልቅ የስራ ኃላፊነት ላይ ያሉ ሰዎች ሊሆኑ ይችላሉ። እንደዚሁም የተለያዩ ቢዝነስ ማኖች ይሆናሉ የስራ ሁኔታ ላይ የሚንቀሳቀሱ። ስለዚህ ወደዚህ ወደ ሀገር ቤት ወይ ደግሞ ወደ ሀገራቸው ተመልሰው የሚያስተካክሏቸው ብዙ ነገሮች ይኖሯቸዋል። እነዛ ነገሮች በቀላሉ የያዙትን ቁጥር እንደያዙ ወደ ሀገር ቤት ጥሪዎችን ማድረግና ማስተካከል ይችላሉ። በተቃራኒም ደግሞ ምናልባት ከዚህም የሚፈልጋቸው ሰው እነሱን በቀላሉ አክሰስ ሊያደርጋቸው ይችላል ማለት ነው። ሮሚንግ አገልግሎት የከራስ ኔትወርክ ወጣ ተብሎ የሌላ ኔትወርክ ከመጠቀም ጋር የተያያዘ ነው ካልን፣ የሀጅም ስነስርዓት እንደምናውቀው ሙስሊም ምዕመናን የሞባይል ተንቀሳቃሽ ስልክ ተጠቃሚ የሆኑ ከሀገራችን ምናልባት በርካታ ቁጥር ያላቸው በየአመቱ ይሄዳሉ ወደ ሳዑዲ። ስለዚህ ወደ ሳውዲ አረቢያ ሲሄዱ እዛ ሀገር ላይ ያለ ኔትወርክ ላይ በቀላሉ እዚህ ይዘውት የሄዱትን ስልክ ተጠቅመው ጥሪዎችን ማድረግ እንዲችሉ ስለሚያስችላቸው ያው እነዚህም ምናልባት ብዛት ያላቸውን ደንበኞቻችንን በቀላሉ ፍላጎታቸው ለማሟላት ሲባል የተዘጋጀ ፓኬጅ ነው ማለት ነው። ሀጃጆች ጋር የተለየ አገልግሎት ከይሄን ሮሚንግ ፓኬጅን ከመጠቀም ጋር የሚኖረው ምንድን ነው? ያ ወደ የሀጅ ስነ ስርዓት እንደምናውቀው ከዓለም የተለያየ ክፍል ነው ወደዛ ቦታ ላይ ህዝብ የሚተመው በጣም በርካታ የሆነ ሰው ነው የሚሰበሰበው በብዙ ሚሊዮኖች ማለት ነው። ያ የተሰበሰበ ህዝብ መሀል ብዙ ጊዜ ምን ይኖራል? መጠፋፋቶች ይኖራሉ። መጠፋፋት ምናልባት ለመገናኘትም አስቸጋሪ የሚኖርባቸው ሂደቶች ይኖራሉ። ነገር ግን እነዚህ ሁጃጆች በቀላሉ ምናልባት እጃቸው ላይ ያለውን ስልክ ተጠቅመው መደዋወል ከቻሉ በቀላሉ ኮሚኒኬት መደራረገና ይሄ መጠፋፋት የሚለውንም ነገር ጭምር ማስቀረት እንችላለን። አገልግሎቱ የቀረበውም ከእስልምና ጉዳይ ጠቅላይ ምክር ቤት ጋር ትብብር ስለሆነ ዋናውን ፓኬጅ ዋናው ያልነው ፓኬጅ ምንድን ነው? አንደኛ ያለፈውን አመት ልምድ ወስደን ከግምት ወስደን ሁለተኛ ደግሞ አብዛኛው ምናልባት ለሀጅም የሚሄዱት በእድሜ ከፍ ያሉ መሆናቸውን ታሳቢ ባደረገ መልኩ ዋናው ፓኬጅ ተደርጎ የተዘጋጀው የድምፅ አገልግሎት ነው። ስለዚህ ያንን የድምፅ አገልግሎት ቀጥታ ከጠቅላይ ምክር ቤቱ ፕሮሰስ ጨርሰው ለጉዞ የተዘጋጁ ሁጃጆችን ሊስት እንወስድና በበልክ አንድ ላይ በባች ያንን አክቲቬት የማድረግ ስራ ነው የሚሰራው። ስለዚህ ያንን ቀጥታ አክቲቭ ሆኖ ስልካቸው ላይ ተጭኖላቸው ፓኬጁ ይሄዳል። ስለዚህ የመጀመሪያው ያው ቀጥታ ከኛ በኩል ተጭኖ የሚሰጣቸው ፓኬጅ ሲሆን ከዛ በኋላ ሌላ ሁለተኛ ደግሞ አማራጮች አሉት። ኢትዮ ገበታ ላይም ቴሌብር ላይም ተጨማሪ በራሳቸው መግዛት የሚችሉት እንደዚሁም ከሌሎች ከቤተሰብም ከወዳጆቻቸውም በስጦታ መልክ ሊበረከትላቸው የሚችል የተለያዩ አማራጮች ደግሞ ቀርቦላቸዋል። ሰላም እንዴት ናችሁ? ዮሐንስ ግርማ እባላለሁ። ዛሬ በዘመንና በቴክኖሎጂ ፕሮግራም ላይ ቴክኖሎጂ ነክ በስልካችን ሆነ በኮምፒውተራችን በተለያየ መልክ እነዚህ ህይወታችንን የሚያቀሉ ዘዴዎች፣ መፍትሄዎች ይዤላችሁ መጥቻለሁ። አብራችን ቆዩ። ይህንን ፊቸር እኔም ራሴ ያገኘሁት ዕለት እስካሁን ድረስ አለማወቄ ቆጭቶኝ ነበረ። ሁላችንም በተለያየ ጊዜ ፎቶ በስልካችን አንስተን ከፎቶ የሰው ስልክ ቁጥር ሊሆን ይችላል አካውንት ቁጥር ያንን ቁጥር እያየን እየሸመደደን ነበረ ምንጽፈው። ስልካችሁ ሌተስ ሶፍትዌር ቨርዥን ውስጥ እስከሆነ ድረስ ጋላሪ ውስጥ እንደገባችሁ እነዚህን አካውንቶች ወይም ስልክ ቁጥሮች ስታገኙ ዙሚን አድርጋችሁ ያ ቁጥር ላይ ፕሬስ እና ሆል ስታደርጉት ስልካችሁ ያ ቁጥር እንደሆነ ስለሚያውቅ ያንን ሃይላይት አድርጎ ኮፒ ማድረግ ትችላላችሁ። ይህንን መፍትሄ ካወቀን በኋላ አካውንት ቶሎ ትራንስፈር ለማድረግ ወይም የሰውን ቁጥር ከአንድ ፎቶ ኮፒ ለማድረግ ወይም ኤኒ ጽሁፍ ሆነ ወይም ቁጥር ስልካችሁ ያንን ቁጥር ወይም ጽሁፍ እንደሆነ ስለሚያውቅ ኤክስትራክት ማድረግ ይችላል። የተወደዳችሁ ተመልካቾቻችን ለዛሬ ይዘንላችሁ የቀረብ ነው። የዘመንና ቴክኖሎጂ ሳምንታዊ ፕሮግራማችን ይህን ይመስል ነበር። ሳምንት በተመሳሳይ ሰዓት አዳዲስ ርዕሰ ጉዳዮችን ይዘን እንጠብቃችኋለን። መልካም ሳምንት።